የዲጂታል አሰራሮችን ተግባራዊ በማድረግ የትራንስፖርትና ሎጅስቲክስ ዘርፉን ለማዘመን እንዲሁም አገልግሎቶችን ለማቀላጠፍ በርካታ ስራዎች እየተከናወኑ ይገኛሉ። በትራንስፖርትና ሎጅስቲክስ ሚኒስቴር በኩል በዘርፉ ለውጥ ሊያመጡ የሚችሉ በርካታ የዲጂታል አሰራሮች ተጠናቀው ወደ ትግበራ የገቡ ሲሆን የተቀናጀ የጭነት ትራንስፖርት አስተዳደር ስርዓት አንዱ ነው። ሚኒስቴሩ በዛሬው ዕለት ይህን ስርዓት ከኢትዮጵያ አርቲፊሻል ኢንተለጀንስ ጋር በመሆን አልምቶ አስመርቋል። የትራንስፖርትና ሎጅስቲክስ ሚኒስትር ዴኤታ ደንጌ ቦሩ በዚህ ወቅት እንዳሉት ከዚህ በፊት የአገልግሎት አሰጣጡ ጊዜንና ጉልበትን ለብክነት የሚዳርግ መሆኑን አስታውሰዋል። ከዚህ በፊት በጣም ጊዜን፣ ጉልበትን፣ ሀብትን ለብክነት ያጋለጠ ነበረ። አገልግሎቶቹን ለማግኘት ሰዎች ባለጉዳዮች ኤክስፖርት ጭኖ ወይም ሌላ ነገር ጭኖ አገልግሎት ፍለጋ ሰዎችን ልኮ በሌሊት ረጅም ሰልፍ ቀኑን ሙሉ በተለያዩ ምቹ ያልሆነ የስራ ቦታ ውስጥ ስንገላቱ ነበረ። ያ ጊዜን ይበላል፣ ጉልበትን ይበላል፣ ሀብትን ይበላል። ዛሬ የተመረቀው ስርዓት የጭነት ትራንስፖርት የኦፕሬተርነት ምዝገባና ፈቃድ አሰጣጥን ከተሽከርካሪና አሽከርካሪ መረጃ ጋር በማቀናጀት ለማስተዳደር ያስችላል። በተጨማሪም ስርዓቱ በጭነት ትራንስፖርት አገልግሎት ላይ የሚስተዋሉ የመልካም አስተዳደር ችግሮችን ይፈታል። የተሻለ የተቀላጠፈ አገልግሎት ማንኛውም ባለጉዳይ ኬቲም ሆኖ ከኦፊሱ ሆኖ አገልግሎቱን እኛን ይጠይቀናል እኛ አገልግሎቱን ኦንላይን እንሰጣችኋለን። ቅሬታም ካላቸው አገልግሎቱም ከፈለጉ ወደ ጅቡቲም ለመሻገር የተሽከርካሪ የረዳት እና የሽፌር አይዲዎችን ቢፈልጉ የብቃት ማረጋገጫዎችን ቢፈልጉ በዚህ ዘርፍ ላይ አዲስ ሰው መጥቶ ምዝገባን ቢፈልግ ወደ 910 የሚሆኑ አገልግሎቶች በዚህ ፕላትፎርም እንሰጣለን። በዌብሳይት አለ፣ በሞባይል አፕ አለ። ኦፕሬተር ሳይድ የምንጠቀምባቸው አሉ። እኛም እንደ መንግስት ሪፖርቶችን ጀነሬት የምናደርግበት የምንጠቀምባቸው አሉ። ይህን ስርዓትም በቀላሉ በእጅ ስልክ መተግበሪያዎችን በማውረድ በቀላሉ መጠቀም ይቻላል ተብሏል። ስርዓቱ የቀረበበት ሞዳሊቲ ሶስት ነው ብያለው፣ ፕሬዘንቴሽን ላይ እንደገለጽኩት የመጀመሪያው የዌብ ቤዝዱ ነው በኮምፒውተራቸው በላፕቶፓቸው ገብተው የሚጠቀሙት ነው። ሁለተኛው በትራንስፖርትና ሎጂስቲክስ በኩል አድሚን ፓርቱን ማለት ነው፣ ለተጠየቀው ጥያቄ መልስ መስጫ ማለት ነው። መልስ የሚሰጡበት ፕላትፎርም አለ። ሁለተኛው ሶስተኛው ደግሞ ሞባይል አፕሊኬሽን ነው። እንግዲህ ይሄ ሞባይል አፕሊኬሽን ሁለት አይነት ነው። አንደኛው ይሄ ሞባይል አፕሊኬሽን ሁሉም ዜጋ የሚጠቀምበት አፕሊኬሽን ሳይሆን ኦፕሬተሮች፣ ጭነት ዘርፍ ላይ መሰማራት የሚፈልጉ ኦፕሬተሮች የሚጠቀሙት ሞባይል አፕ ነው እኛ ያዘጋጀ ነው ሶ በዛ አማካኝነት እንግዲህ ፕሌይ ስቶር ላይ አፕሎድ አድርገናል እና ለአይፎን ደግሞ በአፕል ስቶር ላይ ገብተው ማግኘት ይቻላል ማለት ነው። የኢትዮጵያ አርቴፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋቸና አርቲፊሻል ኢንቴሊጀንስ ችግሮችን ለመፍታትና ኢትዮጵያ በዓለም እንድትሰለፍ የሚያደርግ ነው ብለዋል። ኢትዮጵያን በዚህ ዘርፍ ደግሞ በዓለም ተወዳዳሪ የሆነ እንድትሰለፍ የሚያደርግ ስለሆነ በርካታ ስራዎችን ነው እየሰራናል ነው ሁላችሁም በአርቲፊሻል ኢንተለጀንስ ቴክኖሎጂ ጋር አብረን በመስራትና እያንዳንዱ የሚሰሩትን የሚታለሙትን ስራ የአርቲፊሻል ቴክኖሎጂ አለው ወይ የለውም ብሎ ሁላችንም የምንጠይቅበት ጊዜ ነው እና እኛም እንግዲህ ኢትዮጵያ አርቲፊሻል ኢንተለጀንስ በ2030 በአፍሪካ በአርቲፊሻል ኢንተለጀንስ ቴክኖሎጂ ተወዳዳሪ የሚያረጋትን ተቋም ለመገንባት ነው እየሰራን ያለ ነው። መንግስት ዲጂታል ኢትዮጵያን እውን በማድረግ ላይ እየሰራ መሆኑን የገለጹት የትራንስፖርትና ሎጅስቲክስ ሚኒስትሩ ዶክተር አለሙ ስሜ የሚሰጡ አገልግሎቶችን በዘመናዊ መልኩ መስጠት እንደሚገባ አመላክተዋል። የለውጡ መንግስት ከያዘው ግብርና፣ ማኒፋክቸሪንግ፣ ኢንዱስትሪ፣ ማዕድን፣ ቱሪዝም ቀጥሎ ያለው አምስተኛው ፒላር ኢትዮጵያን ማዘመን ነው፣ በቴክኖሎጂ በዲጂታል ኢኮኖሚ ማዘመን ነው። የኛ ስራ አንዱን እሱን ግብ አገራዊ ግቡን ማሳካት ነው። ሁለተኛው አገልግሎት ማሻሻል፣ በርካታ የተሳኩ ስራዎች ከለውጡ በኋላ ተሰርተዋል። ከአገልግሎት አሰጣጥ አካባቢያ ግን አሁንም ገና ያልተወጡ እንደ አገር ያልተወጣናቸው ክፍተቶች አሉ። ስለዚህ ሁለቱንም ስራ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በቅርበት በቅርበት የሚከታተሉት በቅርበት የሚደግፉት ስራ ነው ሁለቱም። የዲጂታል ኢኮኖሚ ስራም የአገልግሎት ማዘመኑ ስራም አሁን ሀገር የእኛ ሴክተር ብቻ ሳይሆን ሀገራችን ኢትዮጵያ በትኩረት እየሰራችበት ያለችው ነው። እኛ ሁሉንም የምንሰጠውን አገልግሎት በዚህ በዘመነ መልኩ መሆን አለበት ብለን እየሰራን ነው ያለ ነው። ይህ የተቀናጀ የጭነት ትራንስፖርት አስተዳደር ስርዓት በአንድ ዓመት ጊዜ ውስጥ የለማ ነው።